በመዲኗ በ2017 ዓ ም ከ2 ነጥብ 5 ሚሊዮን በላይ የማህበረሰብ አቀፍ ጤና መድህን አባል መሆናቸውን የአዲስ አበባ ጤና ቢሮ ገልጿል። አባላቶች እና ቤተሰቦቻቸው በተመላላሽና በተኝቶ ሕክምና ከጤና ጣቢያ ጀምሮ ባሉት የመንግስት ጤና ተቋማት የጤና አገልግሎት ማግኘታቸውን ገልጸዋል። የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ ለመገናኛ ብዙሃን በሰጡት መግለጫ በአዲስ አበባ ሁሉም ክፍለ ከተሞች ስር በሚገኙ ጤና ጣቢያዎች የ2018 ዓ ም የነባርና አዳዲስ ማህበረሰብ አቀፍ ጤና መድን የአባላት ምዝገባ ይካሄዳል ብለዋል። የ2018 ዓ ም የማህበረሰብ አቀፍ ጤና መድን ነባር አባላት ሙሉ ለሙሉ ድሳታቸውን እንዲያድሱና 10 ፐርሰንት በላይ አዲስ አባላቶችን በማፍራት በአጠቃላይ ከ2 ነጥብ 75 ሚሊዮን በላይ ከተማችን ነዋሪዎችን አባል ለማድረግ እቅድ ተይዟል። የ2018 ዓ ም የማህበረሰብ አቀፍ ጤና መድን ነባር አባላት ሙሉ ለሙሉ ድሳታቸውን እንዲያድሱና 10% በላይ አዲስ አባላቶችን በማፍራት በአጠቃላይ ከ2.75 ሚሊዮን በላይ ከተማችን ነዋሪዎችን አባል ለማድረግ እቅድ ተይዟል የ2018 ዓ ም የማህበረሰብ አቀፍ ጤና መድን አባልነት የምዝገባ ወቅት ከጥቅምት 1 እስከ ህዳር 30 2018 ዓ ም በሁሉም ክፍለ ከተሞች በሚገኙ ጤና ጣቢያዎችና ጤና ጣቢያ በሌለባቸው ክፍለ ከተሞች ደግሞ በወረዳዎች የነባርና አዲስ አባላት ምዝገባ መካሄድ ተጀምሯል። አዋጁን መሰረት በማድረግ የመክፈል አቅምን ያገናዘበ የማህበረሰብ ጤና መድን መዋጮ ተግባራዊ መደረጉ ፍትሃዊ የጤና አገልግሎት ተደራሽነትን ለማረጋገጥ ከፍተኛ አስተዋጽኦ እያበረከተ መሆኑን ገልጸው የመክፈል አቅምን ባገናዘበ መልኩ ለነባር አባላትና ለአዲስ ተመዝጋቢዎች አገልግሎቱ እንደሚሰጥ የቢሮ ኃላፊ ገልጸዋል። በጣም ከፍተኛ ገቢ ያላቸው የማህበረሰብ ክፍሎች አመታዊ መዋጯቸው 10500 ብር ሲሆን ከፍተኛ ገቢ ያላቸው 6900፣ መካከለኛ ገቢ ያላቸው 2000፣ ዝቅተኛ ገቢ ያላቸው ከዚህ በፊት የሚከፍሉትን ምንም አይነት ጭማሪ ሳይደረግ 1500 እና በጣም ዝቅተኛ የሆኑ መክፈል አቅም የሌላቸው የማህበረሰብ ክፍሎችን በመንግስት የሚሸፈን ይሆናል ማለት ነው። ይህም እንግዲህ የገቢ መጠናቸውን ያማከለ ነው። እንግዲህ በጣም ከፍተኛ የምንላቸው ግብር ከፋይ ሀ ውስጥ የሚወድቁ ናቸው ከፍተኛ የምንላቸው ግብር ከፋይ ለውስጥ የሚወድቁ ሲሆኑ መካከለኛ የምንላቸው ደግሞ ግብር ከፋይ አመራ ውስጥ የሚወድቁ የማህበረሰብ ክፍሎች ይሆናሉ ማለት ነው። የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ ለማህበረሰብ አቀፍ ጤና መድህን ምዝገባ የሚያስፈልጉ መስፈርቶችንም አንስተዋል። ዋናው ነገር ጤና ነው ና ህብረተሰቡ ዛሬ ነገ ሳይል የምዝገባው ጊዜ አጭር መሆኑን ተረድቶ በሚኖርበት ወረዳና ጤና ጣቢያ በመሄድ ምዝገባ ማድረግ አለበት። ህብረተሰቡ ራሱንና ቤተሰቡን ካልታሰበ የድንገተኛ ወጪ ለመጠበቅ የማህበረሰብ አቀፍ ጤና መድህን አባል መሆን እንዳለበትና አባል ወደ ምዝገባ ሲሄዱ መሟላት የሚገባቸውን ነገሮች እንደ ነዋሪነት መታወቂያ ካርድ ከዚህ በፊት የተመዘገቡ በማህበረሰብ አቀፍ የታቀፉ የህብረተሰብ ክፍሎች ከሆኑ ደግሞ የጤና መድህን ካርዳቸውን በመያዝ ተጨማሪ ወደ ባንክ በመሄድ በጤና መድህን አካውንት ገቢ ያደረጉበትን ስሊፕ በመውሰድ በጤና ጣቢያዎችና በአቅራቢያቸው በሚገኙ ወረዳዎች መመዝገብ ይኖርባቸዋል።